የማዛን የፈንገስ ኢንፌክሽን ወይም ደግሞ ወልቦ ቫጂናል ካንዲዲያሲስ በብዙ ሴቶች ህቶች ላይ የሚታይ ችግር ነው። እንግዲህ ዛሬ የምናወራው ስለ የማዛን ፈንገስ ኢንፌክሽን ዋና ዋና መንስዮችና ሕክምና ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ከታች ሰብስክራይብ በማድረግና የደውል መጫን እንዳትረሱ፣ አብራችሁን ቆዩ። የማዛን ፈንገስ ኢንፌክሽን በሕክምናው ሳይንስ አጠራር ቩልቮ ቫጃይናል ካንዲዳሲስ በመባል ይታወቃል። እንግዲህ ዋና መንስኤው ምንድን ነው? ፈንገስ ነው። ምን የሚባል ፈንገስ ነው? ካንዲዳ አልቢካንስ የሚባል ፈንገስ ነው። እንዲሁም ደግሞ አንዳንድ ጊዜ ካንዲዳ አልቢካንስ ባልሆኑ የሌሎች የፈንገስ ዝርያዎች አማካይነት ይከሰታል። እንግዲህ ብዙ ጊዜ ምንድነው የማህፀን መውጫ ዙሪያውን አካባቢ ኢንፌክሽን ይፈጠራል ማለት ነው። ይሄ ፈንገስ ኢንፌክት በሚያደርግበት ጊዜ ይፈጠራል። እንደ ዋና ዋና መንስኤ ሊቆጠሩ የሚችሉ ነገሮች ምንድን ናቸው? እንግዲህ ከወንዶች ይልቅ ያው ሴት ላይ ሞር ኮመን ነው ይታያል። ሌላ ነገር ምንድን ነው? በእርግዝና ጊዜ በተለምዶ በተደጋጋሚ ጊዜ ይታያል። እንዲሁም ኢሚኖ ኮምፕሮማይዝ ወይም የበሽታ መከላከል አቅማቸው ዝቅተኛ የሆኑ ሰዎች የተጋለጡ ናቸው፣ እንደ ኤች አይ ቪ ኤድስ ህመም የኬሞቴራፒ ለካንሰር የኬሞቴራፒ ህክምና የሚወስዱ ሰዎች እንዲሁም ሌሎች የተለያዩ መድኃኒቶች የበሽታ መከላከል አቅምን የሚቀንሱ መድኃኒቶች የሚወስዱ ሰዎች ላይ የተለመደ ነው፣ እና እነሱ ላይ ደግሞ ሞር ጠንከር ያለ ይሆናል፣ በተደጋጋሚ ጊዜ ይመጣባቸዋል ማለት ነው። እና ዋና ዋና መንስኤዎች ደግሞ ስናይ ምንድን ነው? ያው ሴክሹዋል ይተላለፋል፣ በግብረ ስጋ ግንኙነት ይተላለፋል፣ ጥንቃቄ በጎደለው ማለት ነው። ሁለቱም ላይ ሊታይ ይችላል፣ ወንዶች ላይም የወንዶች የብልት ጫፍ ላይ ኢንፌክሽን ይኖራል ማለት ነው። ከማህፀን አካባቢ ያው የማህፀን በታች ወይም በጃይና አካባቢ በጣም ማሳከክ፣ እርጎ የመሰለ ነጭ የሆነ ፈሳሽ ይኖራል ማለት ነው። እንደ እርጎ አይነት ነው፣ ከርድ ላይክ ይባላል። እና በጣም ማሳከክ እና መቅላት ሁኔታ ይታያል ማለት ነው። ሽታውም ሊቀይር ይችላል። ሶ በግንኙነት ጊዜ ህመምም ሊታይ ይችላል። የመሳሰሉት ምልክቶች ይኖራሉ ማለት ነው። ከሱ ጋር ተያይዞ ያው የሽንት ቧንቧ ኢንፌክሽን ወይም ሌሎች የማህፀን ኢንፌክሽኖች ወይም ሌሎች የማህፀን ኢንፌክሽን የሚያመጡ ተዋሲያን እንደ ባክቴሪያ የመሳሰሉት የባክቴሪያ ኢንፌክሽን አንድ ላይ ከፈንገስ ኢንፌክሽኑ ጋር ሊፈጠር ይችላል ማለት ነው። እነዚህ ዋና ዋና ምልክቶች ናቸው። ስለዚህ እነዚህ በሚኖሩበት ሰዓት ላይ በአስቸኳይ ያው እናንተ ያለ ሀኪም ትእዛዝ መውሰድ ትችላላችሁ ከፋርማሲ ግን መጀመሪያ እርግዝና ጊዜ ከሆነ እንዲሁም ሌሎች የጤና ችግሮች ካሉ ግን በመጀመሪያ በደረጃ ሀኪማችሁ ጋር ብትሄዱ ሪኮመንደር ነው ማለት ነው ስለዚህ ምንድን ነው የሚደረገው ከፋርማሲ ያለ ሀኪም ትእዛዝ ወረቀት የሚሰጡ መድኃኒቶች መውሰድ ትችላላችሁ ለምሳሌ እንደ ክሎትሪም አዞል ሚኮን አዞል ክሬምም አለ ታብሌትም አለ እነሱ መጠቀም ትችላላችሁ። አጠቃቀሙን ከፋርማሲስት መጠይቅ ትችላላችሁ ማለት ነው። ከዛ ደግሞ ለውጥ ከሌለው ወይም ደግሞ ሌሎች መድኃኒቶች ካስፈለጉ በሀኪም ትእዛዝ ሚጻፍ ይኖራሉ። በዚህ ጊዜ በአካል ሀኪማችሁ ጋር ቀርባችሁ መታየት ይኖርባችኋል ማለት ነው። የተለያዩ ምርመራዎች ሊደረጉ ይችላሉ። ለምሳሌ ከማህፀን ፈሳሽ ናሙና ይወሰዳል። ሶ ኬኦኤች ወይም ደግሞ የፖታሺየም ሃይድሮክሳይድ ምርመራ አለ ማለት ነው። ሶ ፈንገስ ነው ለማረጋገጥ እነዚህ ካንዲዳ አልቢካን የሚባለውን የፈንገስ አይነት ለመለየት እሱ ምርመራ ይደረግ ይችላል። ሌሎችም ምልክቶች ካሉ የባክቴሪያ ቴስቲንግ ወይም ደግሞ የተለያዩ ናሙና ተወስዶ ሌሎች ባክቴሪያዎችም ይመረመራሉ ማለት ነው። ከዛ ቀጥሎ የተለያዩ ሽንት ምርመራ፣ የደም ምርመራ፣ ኤች አይ ቪ፣ ሄፓታይተስ፣ ሌሎች የአባላዘር በሽታ ምርመራዎችም ይደረጋሉ ማለት ነው። እንግዲህ በሱ መሰረት መድኃኒት ይሰጣቸዋል። በሐኪም የሚታዘዙ መድኃኒቶች ይኖራሉ። እንግዲህ እነዚሁ ለነገሮች ተደርገው ለውጥ ከሌለው በተደጋጋሚ የሚመጣ ከሆነ ሌሎች ካንዲዳ ዝርያ ያልሆኑ የፈንገስ ኢንፌክሽኖች ካሉ የተለያዩ መድኃኒቶች ወስታቸው ለውጥ ከሌለው እንግዲህ መድኃኒት መቀየር ያስፈልጋል። እና ደግሞ ለረጅም ጊዜ ማድረግ መውሰድ መድኃኒቱ መውሰድ የሚቀባው እንግዲህ ወይም ደግሞ በማህፀን የሚገባውን ለረጅም ሳምንታት መውሰድ ሊያስፈልግ ይችላል ማለት ነው። እንዲሁም ደግሞ የሚዋጣው ፍሉኮናዞል የሚባለው በሐኪም ትዕዛዝ ነው የሚሰጠው። ከሱ በፊት ደግሞ የጉበት ምርመራ ይደረጋል። እንደዛ ይጀመራል ማለት ነው። እንግዲህ ለውጥ ከሌለው ወይም ደግሞ ሌሎች ዝርያዎች ካሉ በጣም ሲቬር ከሆነ ከባድ ከሆነ ምራን ይታዘዛል ማለት ነው። አሁንም ለውጥ ከሌለው በየጊዜው ተመልሶ የሚመጣ ከሆነ ይታያል። ሌሎች ባክቴሪያ ኢንፌክሽኖች ከፈንገሱ ጋር አንድ ላይ አሉ የሉም የሚለው ነገር ይታያል። እነሱ ካሉ ገለም እነሱን ትሪት ማድረግ ያስፈልጋል እነሱ ማከም ያስፈልጋል። ሕክምናቸው የተለያየ ስለሆነ የባክቴሪያም የራሱ መድኃኒት አለው የፈንገስም የራሱ መድኃኒት አለው። ስለዚህ ሌሎች ምክንያቶችም የባክቴሪያ ኢንፌክሽን ካለ እሱ ትሪት መደረግ አለበት። ዋናው ነገር ደግሞ ሁሉም ሰው ማወቅ የሚገባው ነገር ምንድነው፣ ከበስተጀርባ ያሉትን የበሽታ መከላከል አቅም መዳክም የሚያመጡትን ነገሮች ማስተካከል ያስፈልጋል። ስኳርም ካለ ስኳርን በአግባቡ መቆጣጠር ያስፈልጋል። መድኃኒትን በአግባቡ መውሰድ ጨምሮ ማለት ነው። ኤች አይቪን ካለ መድኃኒትን በአግባቡ መውሰድ ያስፈልጋል። እንዲሁም ደግሞ ሌሎች መድኃኒቶች ካሉ የበሽታ መከላከል አቅም መዳከም የሚመጡ መድኃኒቶች ካሉ እንግዲህ እነሱን እስከወሰዱ ድረስ ለረጅም ጊዜ እነዚህ የፈንገስ መድኃኒቶች ሊታዘዙ ይችላሉ። ስለዚህ ዋናው መንስኤውን ከበስ ከበስተጀርባ ያለውን ለይቶ ማከም ያስፈልጋል ማለት ነው። እንግዲህ በተደጋጋሚ ጊዜ እንግዲህ ካልቸር የምንለዋለን ካልቸር ላይ ናሙና ይወሰድና ለረጅም ጊዜ የትኛው የፈንገስ አይነት ነው ያለው የሚለውን ነገር ይነግረንና በሱ መሰረት ከካንዲዳት ዝርያ ውጪ የሆኑት ካሉ ደግሞ ቦሪክ አሲድ ሊታዘዝ ይችላል ማለት ነው። እንግዲህ ቦሪክ አሲድ ለሌሎች የፈንገስ ዝርያዎች ጥሩ የሆነ መድኃኒት ነው። ሌላውሽ ምንድነው? በእርግዝና ጊዜ ነው። በእርግዝና ጊዜ ይከሰታል፣ ምንም መደናገጥ የለባቸውም ሴቶች። በሚከሰትበት ሰዓት ላይ ብዙ ጊዜ የሚታዘዘው ነው በማህፀን የሚገባው ታብሌት ወይም ደግሞ ክሬም የሚቀባ ክሬም ነው። የሚዋጣው አይቻልም፣ ምክንያቱም የሚዋጣው መድኃኒት ውርጃ ወይም ደግሞ የአፈጣጠር ችግር የጽንስ አፈጣጠር ችግር ለመቀ ስለሚችል የሚወጣው አይወሰድም። ጀስት የሚቀባውን ወይም ታብሌቱን መጠቀም ይኖርባቸዋል ማለት ነው። ሌላው ደግሞ ከመድኃኒት ውጪ ምንድን ነው? አመጋገብን እንግዲህ በተቻለ መጠን ጤናማ ማደግ መሞከር ነው እንግዲህ እታች ማህፀን አካባቢ የተለያዩ ጠቃሚ የሆኑ ባክቴሪያዎች ሌሎች ተዋሲያኖች አሉ። ሰው እነሱን የሚጠብቅ የተለያዩ ፕሮባዮቲክ ሰፕሊመንት ሊሆን ይችላል እንዲሁም ደግሞ እርጎ በየጊዜው እርጎ መመገብ ሊሆን ይችላል። እጅግ በጣም ጠቃሚ ነው። ሶ ጤናማ አመጋገብ መከተል፣ በደንብ ፈሳሽ መጠጣት፣ ውሃ መጠጣት፣ የግል ንጽህናን መጠበቅ፣ በየጊዜው የውስጥ ሱሪ መቀየር፣ ከኮተን ወይም ከጥጥ የተሰሩ የውስጥ ሱሪዎችን መልበስ ያስፈልጋል ማለት ነው። የተለያዩ ሽቶ ያላቸው ሎሽን ሊሆን ይችላል፣ ክሬም ሊሆን ይችላል፣ የመሳሰሉት ነገሮች እነሱን መቀባት አያስፈልግም። ሌላው ነገር ደግሞ ምንድነው፣ በሳሙና ወይም ደግሞ በሌሎች ኬሚካሎች የማህፀን ውስጡን ማጽዳት አያስፈልግም። ያው ውጭው አካባቢ ችግር የለውም፣ ነገር ግን ውስጥ ድረስ ማጽዳት አያስፈልግም። ምክንያቱም ማህፀን የራሱ ሊሚት የመካኒዝም ወይም ደግሞ ራሱ ቆሻሻን የሚያስወግድበት መንገድ ስላለው ለብ ባለ ውሃ መታቀብ ይቻላል እንጂ ሌሎች ሳሙናዎችን፣ ኬሚካሎችን እንትን ማለት አያስፈልግም። ሌላው ጊዜ ምንድነው ብዙ ጊዜ እኛ እንትን የምንለው ሌሎች የባክቴሪያ ኢንፌክሽኖች የአባላዘር ህመሞች ካሉ ያው ባለቤት ወይም ደግሞ ጓደኛ መታከም አለበት። ነገር ግን በፈንገስ ኢንፌክሽን ጊዜ ምልክት ካለው መታከም ጥሩ ነው፣ ባለቤት ማለት ነው። ነገር ግን ምልክት ከሌለ እሱን ማከም ብዙም አስፈላጊ አይሆንም ማለት ነው። ነገር ያው እንደዚህ የአባላዘር ህመም ስር ስለሚካተት ምንድን ነው ያው ኮንዶም መጠቀም እንዲሁም ደግሞ ጤናማ የሆነ የግንኙነት ማድረግ ነው፣ ኮንዶም መጠቀም የመሳሰሉት ነገሮች ማለት ነው። ከዛ መድኃኒትን በአግባቡ መውሰድ ያስፈልጋል። ሐኪም ባዘዘው መሰረት፣ አብዛኛው ሴቶች የማህፀን የሚገባው ታብሌት አጠቃቀሙን አያውቁም። ስለዚህ በስነ ስርዓት ሐኪማችሁን ወይም ደግሞ ፋርማሲስት አማክራችሁ እንዴት እንደሚወሰድ መጠየቅ አለባቸው ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ ላችሁ። ቻው።